ማንቸስተር ዩናይትድ ብራያን ኤምቤሞን ለማስፈረም የመጀመሪያውን የክለብ ለክለብ ንግግር ጀምሯል። ይህ ለዩናይትድ በጣም አሪፍ ነው፣ ምክንያቱም ተጫዋቹ ማንቸስተር ዩናይትድን ስለመረጠም በቀጣይ ከክለቡ ጋር መነጋገር ብቻ ነው የሚጠበቅበት። ሌላ ማንቸስተር ዩናይትድን የሚቀናቀን ክለብ የለም። 45 ሚሊዮን ፓውንድ የመጀመሪያ ገንዘብ አቅርቧል። ይሄ በቀጥታ የሚከፈል ነው። ተጨማሪ ደግሞ 10 ሚሊዮን ፓውንድ የተጫዋቹም የክለቡ አቋም እየታየ የሚጨምር ገንዘብ አቅርቧል። ይህንን ገንዘብ ብሬንትፎርድ ውድቅ ሊያደርገው እንደሚችል ይጠበቃል ምክንያቱም ከ65 እስከ 70 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር ብሬንትፎርድ የሚፈልገው። ማንችስተር ዩናይትድ ግን አሁን እንደ መነሻ 55 ሚሊዮን ፓውንድ አቅርቧል። በጥቅል 45 ሚሊዮን ፓውንድ በቀጥታ የሚከፈል፣ 10 ሚሊዮን ፓውንድ እየታየ የሚጨምር ማለት ነው። በ10 ሚሊዮን ፓውንድ ቢያንስ ብሬንትፎርድ ከሚፈልገው ያነሰ ገንዘብ ነው። በዛ ላይ ደግሞ ቅድሚያ የሚከፈለውም ገንዘብ ምን ያህል ነው የሚለው በጣም ይወስናል እና ብሬንትፎርዶች ቅድሚያ የሚከፍለውን ገንዘብ ጨምሮ አጠቃላይ የዝውውሩ ጣሪያም የገንዘቡ ጣሪያም ወሳኝ እንደሆነ ነው። ፋብሪዚዮ ሮማኖን ጨምሮ በርካታ የመረጃ ምንጮች መረጃውን ይዘው የወጡት ሶስት ክለቦች ይህንን ተጫዋች ለማስፈረም ጥያቄ አቅርበዋል። ግን አስቀድሞ ነው ብራያን ኤምቤሞ ወደ ማንችስተር ዩናይትድ መጓዝ እንደሚፈልግ ግልጽ ያደረገው ና ማንችስተር ዩናይትድ ከክለቡ ጋር ተነጋግሮ ውሳኔ ላይ የሚደርሱ ከሆነ በቀጥታ የማንችስተር ዩናይትድ ተጫዋች ይሆናል ማለት ነው። በሳምንት 230 ሺህ ፓውንድ ነው የሚፈልገው። አሁን ሃምሳ ሺ ፓንድ ነው በብሬንትፎርድ እየተከፈለው የሚገኘው ካሜሮናዊ ኮኮ ባለፈው ወር ድር አመት ሀያ ፕሪሚየር ሊግ ጎሎችን ያስቆጠረ ማንቸስተር ዩናይትድን በብዙ ሊለውጥ የሚችል ተጫዋች ነው እና ከዛው ከፕሪሚየር ሊጉ ክለብ ነው የሚያዘዋውረው ሮ ማንቸስተር ዩናይትድ። ስለዚህ ይህን ተጫዋች ለማስፈረም ልክ እንደ ማቲያስ ኩኛ ሁሉ ለብቻው ነው ከክለብ ጋር የሚነጋገረው። ለማንቸስተር ተጫዋቾች ጥሩ ነገር እያደረጉ ይመስለኛል። አስራ አምስተኛ ደረጃን ነው ይዞ በፕሪሚየር ሊጉ ያጠናቀቀው ግን ደግሞ ተጫዋቾች ወደ ማንችስተር ዩናይትድ ለመምጣት ፈቃደኛ የሆኑም እየተባለ ባለበት ሰዓት ወሳኝ የሚባሉ ተጫዋቾች በሌሎች ትልልቅ ክለቦች የሚፈልጉትን ጨምሮ ወደ ማንችስተር ዩናይትድ ነው ማምራት የምንፈልገው እያሉ ለብቻው ማንችስተር ዩናይትድ ከክለቦች ጋር እንዲደራደር በር ከፍተውለታል። ሌሎች ክለቦች ቢመጡ የተጫዋቾች ዝውውር ገንዘቡ ክፍያ ከፍ ይላል። ለተጫዋቾችም የሚከፈለው ሳምንታዊ ደግሞ ከፍ ማለቱ አይቀርም፣ ምክንያቱም ጨረታ ስለሚኖር ማለት ነው። ለምሳሌ ቸልሲ፣ አርሰናል፣ ሊቨርፑል ወይ ሌላ ሌሎች ክለቦች ወደዚህ ዝውውር ውስጥ ቢገቡ የግድ ክለቡ የጥሩ ገንዘብ ላመጣለት ሌላ ክለብ ነው ለመሸጥ ፍላጎት የሚያሳየው ና በዚህ ምክንያት ገንዘቡ ከፍ ይላል። አሁን ግን ማንችስተር ዩናይትድ ለብቻው ነው ከክለቡ ጋር የሚደረደረው ክለቡን ነው ማሳመን የሚጠበቅበት። በእርግጥ አሰልጣኝ ቶማስ ፍራንክ አስቀድሞ ተናግረዋል ይህንን ተጫዋች ማግኘት ቀላል እንዳልሆነ። አሁን 45 ሚሊዮን ፓውንድ መጀመሪያ መነሻ አቅርቧል። 10 ሚሊዮን ፓውንድ የሚጨምር ነው ጥያቄው። በቀጣይ ከክለቡ ፍላጎት 65 ሚሊዮን ፓውንድ እስከ 70 ሚሊዮን ፓውንድ ስለሆነ በምን መልኩ ተነጋግረው ይህን ልዩነት ያጠቡታል እንጠብቃለን። የተጫዋቹም ሳምንታዊ ደሞዝ ቀጣይ ለድርድር የሚቀርብ እንደሆነ ምንም የሚያጠራጥር አይደለም። ማንቸስተር ዩናይትድ ይህንን ገንዘብ የመክፈል አቅም አለው። ለተጫዋቾች በደሞዝ መልክ ይህንን ሲከፍል ተመልክተናል። ግን ደግሞ አሁን ገንዘብ ቅነሳ ላይ ስለሆነ ይህንን የተጫዋቹን የብሪያን ኤምቤሞን ፍላጎት እንዴት ሊያሟላ ይችላል እንመለከታለን። ከዚሁ ከማንቸስተር ዩናይትድ ጋር በተያያዘ ፋብሪዚዮ ሮማኖ ኤሚ ማርቲኔዝን የማስፈረም ፍላጎት እንዳለው መረጃ ይዞ ወጥቷል። ይህም በጣም አሪፍ ነው። ምክንያቱም የማንቸስተር ዩናይትድ አንደኛው ትልቁ እንደውም ግዙፉ ችግር የግብ ጠባቂ ችግር ነው። ኦናና በታሰበው ልክ በማንችስተር ናይትድ አልጎለበተም ወይም ደግሞ የሚፈለገውን አገልግሎት አልሰጠም። የመጀመሪያው አመት ላይ በጣም ደካማ ነበረ። ሊጉን እስኪላመድ ነው ቡድኑን እስኪላመድ ነው ሲባል ነበረ። ያለፉት አመት ተመሳሳይ አቋም ነው ማሳየት የቻለው እና ባይንዲር ሁለተኛው ግብ ጠባቂም በታሰበው ልክ አይደለም። ከአርሰናል ጋር በነበረ የኤፍኤ ካፕ ጨዋታ ግሩም አቋም አሳይቶ የማንቸስተር ዩናይትድ ደጋፊዎች ተስፋ እንዲያደርጉ ማድረግ ችሎ ነበረ። በቀጣይ ባይንዲር አለን፣ ኦናና መሰናበት አለበት የሚለው አስተያየቶች ሁሉ ሲሰጡ ነበረ። ግን ያንን አቋም ሌሎች ጨዋታዎች ላይ መድገም አልቻለም። በተለይ የፕሪሚየር ሊግ ጨዋታዎች ላይ እድል ሲሰጠው ስህተቶችን በተደጋጋሚ እየሰራ የማንቸስተር ዩናይትድ ደጋፊዎችን ልብ ሲያቆስል ነበረ እና በዚህ ምክንያት ከክለቡ ጋር የሚለያይበት እድል አለ። ቢያንስ ከሁለት አንዳቸው ከክለቡ ጋር ይለያያሉ። ቢኖሩም ሁለተኛ ግብ ጠባቂ የሚሆኑበት እድል ከፍተኛ ነው። ኤሚ ማርቲኔዝ ቢመጣ ቋሚ ሆኖ የሚሰለፍበት እድል እጅግ በጣም ከፍተኛ እንደሆነ ገምታለሁ። በትልልቅ መድረኮች ይህንን አቋሙን ደግሞ ማሳየት ይችሏል። ብሔራዊ ቡድን የአርጀንቲና ብሔራዊ ቡድን ቋሚ ተጫዋች እንደሆነ ይታወቃል። ሁለት ዋንጫዎችን የደቡብ አሜሪካ ዋንጫዎችን መውሰድ ችሏል። እንደዚሁም የዓለም ዋንጫም አሸናፊ የሆነ በአስቶን ቪላም በደንብ ማገልገል ይቻለ። የመጨረሻው ጨዋታ ማስታወስ የሚፈልገው የቪላ ደጋፊዎችም ሊያስታውሱት የሚፈልጉት አይነት ጨዋታ ባይሆንም በቀይ ካርድ የወጣበትና ክለቡን ዋጋ ያስከፈለበት ቢሆንም በእርግጥ ተከላካዮች የሰሩትም ጥፋት አለበት። ግን ያው እሱን በመጨረሻ ጥፋት ስላጠፋ ወሳኝ ጨዋታ ላይ የቪላ ደጋፊዎች ሊያስታውሱት የሚፈልጉት ባይሆንም ግን አጠቃላይ የቪላ ቆይታውን ከተመለከትን በትልቅ ደረጃ የተጫወተበት ክለቡን ከለወጡ ተጫዋቾች መካከልም አንደኛው ነው እና በማንቸስተር ዩናይትድም በቋሚነት መሰለፍ የሚያስችል አቅም ያለው አሪፍ ተጫዋች ነው። ግብ ጠባቂ ነው። የቀድሞ ያርሰናል ግብ ጠባቂ ነው እና ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ፍላጎት አለው። ግን አንድ ነገር በጣም ወሳኝ ነው ይላል ፋብሪዚዮ ሮማኖ። ያም ከሁለቱ ግብ ጠባቂዎች አንደኛው መውጣት አለበት በተለይም ደግሞ ኦናና ክለቡን መልቀቅ አለበት። ኦናና የሚወጣ ከሆነ ነው ኤሚ ማርቲኒዝ የሚፈርመው። በተለይ ከሳውዲ ክለቦች ጥያቄ እየቀረበለት ነው የሚሉ መረጃዎች እየወጡ ስለሆነ ኦናና ወደዛ የሚያመራበት እድል አለ ና ለማንስተር ዩናይትድ ወደዛ የሚያመራ ከሆነ ጥሩ ገንዘብም ያስገኛል፣ ከዩናይትድ ጋር የሚለያያል ና ኤሚ ማርቲኒዝን የማግኘት እድል ይኖረዋል። ኤሚ ማርቲኒዝን በተመለከተ የጊዜ ጉዳይ ገደብ አለው እንጂ ማንስተር ዩናይትድን የመረጠው የሚሉ መረጃዎች ናቸው እየወጡ የሚገኙት ምናልባት ማንችስተር ዩናይትድ ብና ብናመራ የመጫወት እድል አለን ብለው ተጫዋቾች ስለሚያስበውም ሊሆን ይችላል ማንችስተር ዩናይትድን ምርጫቸው እያደረጉ የሚገኙት። ቸልሲ ሊያም ዴላፕን ማስፈረሙን ይፋ አድርጓል። 30 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ከፍሏል ለኢፕስዊች ታውን ይህ ተጫዋች አስቀድሞ በነበረው ውል ላይም ክለቡ በፕሪሚየር ሊጉ የማይቆይ ከሆነ ወይም ወደ ሻምፒዮንሺፑ የሚወርድ ከሆነ 30 ሚሊዮን ፓውንድ መልቀቂያ ሂሳብ እንዲሆን ተስማምቶ ፈርሞ ስለነበረ ይህን ተጫዋች ቸልሲ ያስፈርመዋል። እሱም በተቃራኒ ደግሞ ማንችስተር ዩናይትድ እየፈለገው ቸልሲን መርጦ ነው ወደ ምዕራብ ለንደን እያመራው። ምዕራብ ለንደኑን ክለብ ከልጅነቱ ጀምሮ ሲያደንቀው የነበረ ክለብ እንደሆነ ወደዚህ ትልቅ ክለብ ማምራቱም እንዳስደሰተው ተናግረዋል። ስድስት ዓመታት ውል ነው የፈረመው፣ እስከ 2031 እንደ ፈረንጆቹ አቆጣጠር ድረስ ነው የፈረመው እና ለረዥም ጊዜ ነው ቸልሲ ተጫዋቾችን በተለይ ወጣት ተጫዋቾችን ሲያስ እንደዚህ የረዥም ጊዜ ውል እንደሚሰጥ ይታወቃል። ለሊያም ዴላፕን በተመሳሳይ የረዥም አመታት ውል ሰጥቶ አስፈርሞታል። ያለፈው አመት ላይ በተከላካይ ከፍተኛ ችግር ነበረበት። በጣም ግልጽ ችግር ነበረበት። ኒኮላ ጃክሰንን ሲያስተች የነበረ ችግር ሁሉ ነው። ክሪስቶፈር እንኩንኩም በታስበው ልክ ውጤታማ አልሆነ። ስለዚህ ክረምት ላይ ቸልሲ አንድ የዝውውር ኢላማ ቢኖረው አጥቂ ብቻ ነው ሊያስፈርም የሚችለው። አንድ ብቻ አስፈርም ቢባል እና የመጀመሪያውን ዝውውር ፈጽሟል። ዴላፕ ገና 21 ዓመቱ ነው። የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነው። ግን ከ ኢፕሶች ታውን ጋር በፕሪሚየር ሊጉ ያሳየው አቋም በቀጣይ ከፍ ወዳለ ደረጃ ራሱን መውሰድ እንደሚችል ማሳደግ እንደሚችል አሳይቷልና ቸልሲ ደግሞ ያንን ለማድረግ ትክክለኛ ምርጫ ይሆናል። ወጣቶች ያሉበት እንደዚሁም ልምድ ያላቸው የተወሰኑ ተጫዋቾች ያሉበት ስብስብ ነውና በቻምፒየንስ ሊግም ይጫወታል በቀጣይ አመት። ስለዚህ ትክክለኛ ምርጫ አድርጓል ብዬ አስባለሁ። እና ደግሞ የመሰለፍም እድል ይኖረዋል። ሌላ አንድ እንኳን ተጫዋች ቢፈርም የመሰለፍ እድል በደንብ ይኖረዋል። ተጨማሪ 30 ሚሊዮን ፓውንድም አሪፍ ገንዘብ ነው ለቸልሲ በቀጣይም ሌላ ተጫዋችን ለማስፈረም ወደ ገበያ እንደሚወጣ ይጠበቃል። ኢኪቴኬን ለማስፈረም እድል አለው ተብሏል። ግን እስከ ሰባ ሚሊዮን ፓውንድ ድረስ ነው አይንትራክት ፍራንክፉርት እየጠየቀ የሚገኘው። ያንን የሚከፍልበት ፍላጎት ያለው አይመስለኝም። አሊያም ደግሞ ጌዴንስን ከቦሩሲያ ዶርትሙንድ የማስፈረምም ጥረት እያደረገ ስለሆነ ፊቱን ወደዛም ሊያዞር ይችላል። ሁነኛ አጥቂ፣ የመስመር አጥቂ ይፈልጋል። ስለዚህ የተለያዩ አማራጮች አሉት። ሲሞን ኢንዛጊ ለአል ሂላል ፈርሟል። የሁለት ዓመታት ውል አኑሯል። ጣሊያናዊ አሰልጣኝ ኢንተር ሚላንን መርቶ የጣሊያን ሴሪ አሸናፊ፣ ሌሎች የሀገር ውስጥ ውድድሮችን አሸናፊ ማድረግ ችሏል። ግን ያለፈው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተጠቅሮ አልነበረም። ፓሪስ አንጀርማ ኢንተር ሚላንን አምስት ለባዶ በሆነ ውጤት አሸንፎ በቻምፒየንስ ሊግ ፍጻሜ ጨዋታ ላይ የተመዘገበ በውጤቱ በጎል ልዩነቱ ሰፊ የሆነ ጨዋታ ሆኖ ነው በታሪክ የተጠናቀቀው። ና ከዛ በኋላ በኢንተር ሚላን መቆየት አልፈልግም። ወደ አልሂላል ያመራል። የክለቦች ዓለም ዋንጫ የፊፋ የክለቦች ዓለም ዋንጫ ላይም ይህንን ክለብ ይመራል። የመጀመሪያው ጨዋታ ከሪያል ማድሪድ ጋር የሚደረግ ነው። 26 ሚሊዮን ዩሮ የተጣራ ገንዘብ በአመትም ይከፍለዋል። በጣም በጣም አስደናቂ ነው። ይሄ ትልቅ አሰልጣኝ ነው። በእርግጥ በጣም ግዙፍ አሰልጣኝ ነው። በአውሮፓም ትልልቅ ክለቦች ፈላጊዎች ነበሩት። አልሂላል ይህንን ተጫዋች ወደ ሳውዲ ለመውሰድ ይህንን ያክል ገንዘብ ለመክፈል ዝግጁ ሆኗል እና ለአንድ አሰልጣኝ በጣም ግዙፍ ገንዘብ ነው። ገንዘቡ በራሱ በእርግጥ ከኢንተር ሚላን ጋር እንዲለያይ የሚገፋፋው ይሆናል። በመጨረ መጨረሻም በኔሽንስ ሊግ ትናንት ምሽት በግማሽ ፍጻሜ ፖርቱጋል ጀርመንን ሁለት ለአንድ አሸንፋ የፍጻሜ ተፋላሚ ሆናለች። ቬርትዝ አስቀድሞ ለጀርመን ጎል አስቆጥሮ መሪ ማድረግ ችሎ ነበረ። ኮንሴሳው እና ክርስቲያኖ ሮናልዶ ያስቆጠሯቸው ጎሎች ፖርቱጋልን የፍጻሜ ተፋላሚ አድርጋለች። ፖርቱጋል የመጀመሪያው ኔሽንስ ሊግ ዋንጫ አሸናፊ እንደነበረች ይታወሳል። ክርስቲያኖ ሮናልዶ ከብሔራዊ ቡድኑ ጋር ሶስተኛ ዋንጫ የሚያሸንፍበትን እድል ፈጥሯል። የአውሮፓ ዋንጫም አሸናፊ ነው፣ 2015 የዩፋ ኔሽንስ ሊግም አሸንፏል። ሶስተኛ ዋንጫ ሊያሸንፍ ተቃርቧል። ትናንትና ያስቆጠረው ጎል በፕሮፌሽናል እግር ኳስ ህይወቱ 937ኛ ጎል ሆኖ ተመዝግቧል፣ እና የአንድ ሺው ጎል ጉዳይ አሁን እርግጥ እየሆነ የመጣ ይመስለኛል ከዚህ በኋላ ብዙም የሚያስቸግረው አይመስለኝም። ሰላሳ አመቱ ከሞላ በኋላ ያስቆጠራቸው ጎሎች ቁጥርም ከሰማንያ በላይ ሆነዋል። አስቀድሞም እዚ ቁጥር ላይ ደርሷል። ትልልቆቹ ብሔራዊ ቡድኖች ውስጥ የሚጫወቱ የብሔራዊ ቡድኖቹ የምንጊዜ ምርጥ ጎል አስቆጣሪዎች፣ ከፍተኛ ጎል አስቆጣሪዎች እንኳን በእግር ኳስ ሕይወታቸው በአጠቃላይ ካስቆጠሩት ጎል ክርስቲያኖ ሮናልዶ ከሰላሳ አመቱ በላይ ያስቆጠረው ጎል በጣም ከፍተኛ ነውና ይገባዋል። ዛሬ ደግሞ አራት ሰዓት ጀምሮ ስፔን እና ፈረንሳይ ይጫወታሉ። የዴምቤሌ እና የላሚኒ ያማል ጨዋታ ነው የተባለ ነው። በርግጥ ሁለቱም ክለቦች ብሔራዊ ቡድኖች ከዛ በላይ የሆኑ ናቸው። ግን ደግሞ ሁለቱ ለባለንዶር እየተፎካከሩ ስለሆነ በዚህ መልክ እየተገለጹ እየተገለጸ ይገኛል። ጨዋታው የዴምቤሌ እና የላሚኒ ያማል አሁን ዴምቤሌ የአውሮፓ ቻምፒየንስ ሊግ ማሸነፉን ተከትሎና በፍጻሜው ጨዋታ ሁለት አሲስት ማድረጉን ተከትሎ ለባለንዶሩ ቀዳሚው ተገማሽ ተጫዋች ወደ መሆን መጥቷል። ላሚን ያማል ደግሞ የግማሽ ፍጻሜ ላይ ያሳየው አቋም በውድድር አመቱ አጠቃላይ ያሳየው አቋም አስቀድሞ ለባለንዶር ግምት ሰጥቶት ስለነበረ ይህንን ጨዋታ የሚያሸንፍና በተለይም ደግሞ ስፔን የዩኤፋ ኔሽንስ ሊግ ዋንጫን የምታሸንፍ ከሆነ በድጋሚ ላሚን ያማል ከደምቤሌ ኩል የባለንዶሮ ተገማሽ ሊሆን የሚችልበት እድል አለ። ምሽት አራት ሰዓት ጀምሮ ይደረጋል።